እንኳን በድጋሚ እንኳን ላገሻ በቃሽ፣ አመሰግናለሁ። ሙቀት በጣም አለው። ስማ አየሩ በጣም ተላጉጣል። ከዚህ በኋላ ደግሞ መኩትሽ በተግባር ሰምሰግናለ በተግባር ሆኜ ነው የማሳየሽ። ገብር አንተ የመሰለ አፍቃሪ ስለሰጠኝ ፈጣሪ በጣም ነው የማመሰግናል። ሰበር ዜና የጠዋቱን ዜና የማሰማችሁ እኔ ሳምሪሶን ከየኔ ፍቅር ቻናል። በቅድሚያም ዋና ዋናዎቹን አረስተ ዜና እናሰማለን። እናንተም እንደተለመደው ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች ይደርስ ዘንድ እንድታሰራጭልን በአክብሮት እንጠይቃለን። እንግዲህ እዚህ ጋር የምታይዋቸው ፋንድሾቻችን ፍቅርዬ ፋንድሾዋና የኛ ጀግና አንበሳው የፍቅርዬ መከታ ወንድም ብሩኪ በሌላ ቤት ተገኝተዋል። ቤቱን ዘረፉት፣ ቤቱን ዘረፉት። በዚህ አጋጣሚ ልዕልቷ በጣም እንዳማረባት ብዙዎች እየተናገሩ ይገኛሉ። እነሱም ባይናገሩ አይን አይቶ ልብ ይፈርዳል። እኛም የምናየው ነገር ስለሆነ ቀን በቀን ፈገግታዋ እየጨመረና ውበቷ እየጨመረ ስለሆነ ብዙዎች እየተንጫጩ ይገኛሉ መልካም የመንጫጫት ጊዜና ዘመን ይሁንላችሁ እያልን ዝርዝሩን እናሰማለን እንግዲህ ከዋና ዋናዎቹ የመጀመሪያው ዝርዝር እዚህ ጋር በፎቶ የምታዩት ግለሰብ አንድ ወጣት ሀብታሙ የቀድሞ ፍቅረኛው ማን ነበረ ስሟ ብታስታውሱኝ ደስ ይለኛል እንግዲህ ኩላሊቱን በመስጠት ብዙዎችን እያነጋገረ በነበረበት ሰዓት ላይ አሁን ደግሞ ሌላ አነጋጋሪ ነገር ይዞልን መጥቷል ማለት ነው። አይ ወንዶችዬ፣ ለማንኛውም ያሁኗን ኩላሊትን የምትወስድ ሳይሆን ኩላሊቷን የምትሰጥህ ማለቴ ግራ ጎንህ የምትሆን የሚያምን ሳይሆን ያልኩት ግራ ጎንህ የምትሆኗን እንዲያደርግልህ እመኛለሁ። ደግሞ የመዳም ቅመም ነች፣ የመዳም ቅመሞችዬ አቤት የተሰበረን ልብ መጠገን ስትችሉበት፣ አላችሁ ደህና ናቸው ቤተሰቦችዬ። ዜናውን ዜናውን እናቆየውና እንዴናችሁ? ደህና ናቸው ያለው እላችሁ፣ እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። ቪዲዮን ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ ደሞታን እየተጫናችሁ ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩኝ ውዶቹዬ እንግዲህ ፍቅርዬ የኛ ፋንድሻ የኛ ልእልት ማለት ነው በራሷ ቻናል ስንጠብቃት በጣም ተናፍቃ አይኔ ብርር እስከሚል ድረስ ዩቲዩብ ላይ ስወጣ ስገባ ውይ ትናንትና እንግዲህ ከአመሻሽ ላይ ከብሩኪ ጋር ሆኖ በሀብታሙ ቤት ተገኝተዋል በነገራችን ላይ የሀብታሙ ቻናል መቶ ምናምን ሺ ሰብስክራይብ አለው ቪዲዮ የተሰራበት ነገር ብዙ አይደለም የራሱ ቻናል እንዳለው ማላውቅም ነበረ እንግዲህ በራሱ ቻናል ላይ ፍቅርዬን እና ብሩኪን የአሁኗን ፍቅረኛውን ወይም ደግሞ የወደፊት የትዳር አጋሪ የሚላትን ሰው አብረውት አየር መንገድ ላይ እንዲቀበሉት መጀመሪያ ብሩኪን አናግሮ ነበረ። እንግዲህ ብሩኪ ደግሞ የእኛ ቀንና መልካም ሰው መልካሟን ቀኗን ፍቅርዬን ማለት ነው። በዚህ አጋጣሚ ሰው ፍቅርዬ ሰው እንደማትልቅ በዚህ ታውቃላችሁ እና ወደ ተባለችበት መልካም ወዳልበት መልካም ወዳሰበችበት ሁሉ የምትገኝ ልጅ ናት። እንግዲህ ወደፊትም ፍቅርዬ፣ ይሄ ቪዲዮ እንደሚደርስሽ ስለማቅ እኛን የመዳም ቀመሞችን፣ ቤተሰቦችሽን በጊዜ ሂደት ሁላችንም ወደ ሀገር ስንገባ እንደምታገኝን ተስፋ እናደርጋለን። ዩቲዩባችንንም እንደምታሳድጊልን ከጎናችንም እንደምትሆኝ በደንብ በደንብ እተማመንብሻለሁ የኔ ቆንጆ ማለት ነው። ምክንያቱም በነገራችን ላይ የኢትዮጵያ ያለ ዩቲበር የመዳም ቅመም ከሌለ ሁሉም ባዶ ነው። ይሄ ግልጽ ነው መነግራችሁ፣ እኛ ነን። አጨብጭበንም አለቅልቀንም ምንም ብለን ከእግዚአብሔር በታች ትልቅ ደረጃ የምናደርሳችሁ እና ብዙ ጊዜ ያልተለመደ ነገር ቢኖር የመዳም ቅመሞች ሲመጡ የሚፈለጉት ለስጦታ ብቻ ነው፣ ገባቸው? የሆነ ነገር ስጦታ እንዲሰጡ እንጂ እነሱን ለማሳደግ እነሱን የሆነ በቃ የተሻለ ቦታ እንዲደርሱን ለማድረግ የሚጥር ሰው የለም። ገባቸው ስለዚህ ፍቅርዬ ደግሞ በዚህ ግንባር ቀደም እንድትሆኝልን እንፈልጋለን። በጣም አንቺን የምንወድሽ አንቺን የምናከብርሽ በጣም ብዙ ዩቲዩበሮች አለን፣ አሁን ላይ እየተፈጠርን ያለን ትናንሽ ግልገሎች ማለት ነው። እነሱን ከስር ከስር እየተከታተልሽ ማለት እየተከታተልሽ ስልሽ ወደ ሀገር ሲገቡ በምትችዩ ነገር። በነገራችን ላይ አብሮ መስራት በጣም ብዙ ጥቅም አለው። ብዙዎች ፌመስ ስለሆኑ ብቻ ትናንሽ ዩቲዩበርን ይንቃሉ። ነገር ግን አይዲያ ያለው ትናንሽ ዩቲዩበሮች ጋር ነው ይሄ ሁሉ የሚሰራው ቪዲዮ፣ እያንዳንዱ ከኛ አይዲያ የተወሰደ ነው። በምንጽፈው ኮሜንት፣ በምንሰራው ቪዲዮ እየት እያዩ ነው ብዙ አይዲያ የሚያምጡት ብዙዎች እና እኛን ልታገዙ ይገባል። ስለዚህ ሀብታሙ ቤት ተገኝተዋል፣ በጣም ደስ ይላል። እኛም ቅመሞች፣ የኛ ልጆች፣ ፋንዲሾች ብዙ ብዙ ጥሩ ጥሩ ኮሜንቶች እየጻፋችሁ ትገኛላችሁ። እንደዚህ ሲሆን ሰብስክራይብ የሚመጣው ምናምን ምናምን ብዙ ነገሮች ትክክል። አዎ፣ ፍቅርዬን አሁን እኔ ከነ አብርሽ ወገን ወጥታ እንደዚህ ያልተለመዱና ያልታወቁ ሰዎችን ይዛ መውጣት አለባት። በቃ ጽድት ያለ ሰብስክራይብ የምታገኙ ከነዚህ ዙሪያ ስትወጣ ነው። በቃ እመኑኝ፣ እኔ የምነግራችሁ ነገር ማለት ነው እና አሁን ሀብታሙን በትናንትናው ዕለት ፍቅርን ያለ በጣም ሰብስክራይብ ያደርገዋል፣ እርግጠኛ ነኝ። ፍቅር ደግሞ በድጋሚ ከሀብታሙ ጋር ብትሰራ የሀብታሙ ቤተሰቦች ደግሞ ፍቅር ይህን ሰብስክራይብ ያደርጓታል። በአንድ ድንጋይ ሁለት ወፋያችሁ እንደዚህ ነው። አንደኛ ደስታውን ተካፍለውት፣ ሁለተኛ ደግሞ በቃ በቪዲዮቸው ተጠቃቅመው ማለት ነው። ስለዚህ ይሄ ነገር እንዲለምድባችሁ ስል በትህትና እጠይቃለሁኝ። እንግዲህ ወደ ሀብታሙ ሊሂድላችሁ እና ሀብታሙን ደግሞ ከስንት ወር በፊት እንግዲህ በጣም ቅርብ ጊዜ በሚባል ወራት ሶስት ወር ወይም አራት ወር በሚሆን ጊዜ ውስጥ በጣም አተራማሽ እና አነጋጋሪ ነገሮችን ይዞ መጥቶ ነበረ። ከባለቤቱ ጋር ማለት ነው። እንግዲህ ባለቤቱ ኩላሊቱን ለግሷት ብዙ ነገር አድርጉላት። በስተ መጨረሻ እንደተለያዩና በኢቢኤስ ማን ነው፣ በሰይፉ ሾ ላይ ቀርቦ ቀርባ መለያየታቸውን ሳትናገር እንደምትወደው ሁለት አንድ ዋሌላ ስትናገር፣ እሱ ደግሞ በስተ መጨረሻ እኔ አሁን ላይ ያለሁበት ሁኔታ ብሎ በጣም የወደቀበትን የነበረበትን ሁኔታ አሳይቶ ነበረ። በዚህ አጋጣሚ እግዚአብሔር ይመስገን እንደዚህ ተሻሽሎ ቆሞ ስላየሁት በጣም ደስ ብሎኛል። የሰው መለወጥ፣ የሰው ደስታ የሚያስደስታችሁ ሁሉ የእሱን ደስታ ልትካፈሉት ይገባል ግን በጣም እኔ አንድ አነጋጋሪ የሆነብኝ ነገር በጣም ቸኩለሃል ነው ሀሳብ መስጠት የምፈልገው ነገር ማለት ነው፣ ሀብታሙ ምክንያቱም አንዳንድ ጊዜ በህይወታችን ስንጎዳ ለራሳችን ጊዜ መስጠትና ቆም ብለን ነገሮችን ማሰብ አለብን ብዬ አስባለሁኝ። በእርግጥ የመዳም ቅመምናት ጎዳት ይሆናል እንጂ እሷት ጎዳውን ብዬ አምናለሁኝ። ለምን ብዙዎቻችን ህይወታችን ላይ ብዙ ተጽዕኖ ብዙ ጠባሳዎችን ይዘን ስለምንሄድ የሚያዳምጠን የሚሰማንን በቃ እውነተኛ የተዳር ጋር የሚሆንን ሰው እንፈልጋለን። ግን ደግሞ ብዙዎቻችን አይገጥመንም። ስንሄድ ሻንጣችን ተቀብሎ የሻንጣው ሲያልቅ የኪሳችን ሲያልቅ አውጥቶ የሚጥለን እንዳደርግ የቆና ነው የሚበዛው። እና ለእሱ ቸኩልሃል ያልኩበት ምክንያት ያሳለፈው ህይወት ከባድ ነው። ገባችሁ? ያሳለፈው ህይወት ከባድ ሆኖ አንደኛ የሆነ ነገር በተፈጠረ ቁጥር በቀል እንዳይሆንበት ፈራለሁ። ለምን ሴቶች እያለ ቁስሉ ስላልዳነ። ገባችሁ? ቁስሉ ገና ስላልሻረ። ሴቶች እያለ የሚጎዳት አይነት ይመስለኛል። ይችን ማለት የሆነ ነገር ሲፈጠር ወደዛኛው ጉዳቱ የሚመለስ ይመስለኛል። ምክንያቱም ራሱን የሚያጽናናበት ራሱን የሆነ አይምሮን ወደ ራሱ የሚሰበስብበትን ጊዜ አልተጠቀመም። በጣም ትንሽ ጊዜ ነው። ከማነው ሱማ ከተለያየ ማለት ነው፣ ከሩዋና ጋር ከተለያየ ሩዋና ነው። ማነው ሱማ? ጌታ ሆይ፣ ሱማ ፌላ ያለ ሩሃማ ከእሷ ጋር ከተለያየ በጣም ቅርብ ጊዜ ነው። ስለዚህ ያን ያክል የተጎዳ ህይወትን በአንዴ ወደ ፍቅር መገልበጡ ለእኔ ከባድ ነው። የሴት ልጅ ልብ እንጥልጥል እንደ ጡቷ ነው ይባላል እንጂ በፍጹም ወንድ ልጆች እኩል በህይወቱ ጎዳም ተጎዳም ወንድ ልጅ ነው። ምንም ነገር ለማድረግ የሚቸኩለው በትዳር እንኳን ሄዱና ሴት ልጅ ብዙ ጊዜ ልጆቿን ሰብስባ በተለይ ከወለደች ብዙ ጊዜ ትዳር አታገባም፣ ድጋሚ ሌላ ባል አታገባም። ብዙዎቹ ማለት ነው የምነግራቸው። ለምን ልጆቻቸው ስሉ ይጎዳሉ፣ ልጆችን በእንጀራ አባት እረ እያሉ ህይወታቸውን ብቻቸውን ይጋፈጣሉ ማለት ነው። ወንድ እስከሆነ ከቀድሞ ባለቤቱ ያሉ ልጆቹንም ሳይሰበስብ አዲስ ህይወት በቃ ምንም እንዳልተፈጠረ አድርጎ ይጀምራል እና ብዙ ጊዜ እንደዚህ አይነት ነገሮች ስለሚከሰቱ ሀብታሙ አሁንም የታየኝ የቸኮልክ ይመስለኛል ማለት ነው። ለምን እንደዚህ ምናምናም ብትሉኝ ይሄንን እንደራሴ እንደ ሴትነት ተሰምቶኝ ነው። ልጅቷን ቢሆን የሆነ በቃ ማለት የራስሽ ጊዜ ቆም ብለሽ የማሰቢያ ጊዜ ያስፈልግሽ ነበረ። ሲቀጥል ደግሞ እኔ አንድ ለሴቶች በጣም ብዙ ጊዜ እናገራለሁ። የፈለገ ብትወዱትም የፈለገንትን ቢላችሁም ከአየር መንገድ ወንድ ልጅ እንዲቀበላችሁ አታደርጉ ብዬ አንድ ሺህ አንድ ጊዜ ተናግሬአለሁ። ራሳችሁን አስከብሩ ሴቶች፣ እውነቴን ነው የምነግራችሁ። እኔ እሱ ማን ስለሆነ ከአየር መንገድ ቤተሰብ እያለ እሱ ይቀበለኛል ኦኬ ቤተሰብ ከሌለ መቼም ከእናት አባት ያልተወለደ ወንድምህት የሌለው አይኖርም የአክስት ልጅ ቢሆን የሌለው አይኖርም ለምንድን ክብራችሁን ጠብቃችሁ በስነ ስርዓት ከቤተሰቦቻችሁ ጋር ወደ ትዳር የማትገቡት በቃ ይሄ የራሴ የሁሌ ጥያቄ ነው ለምንድነው ራሳችሁ ዝቅ የምታደርጉት ሁሉን እስኪ አብዛኛው ሴት እዩ ስትሄድ ዞር ብሎ ያላያት ሰውዬ ስትመለስ ሻንጣዋን ጎትቶ የሚቀበላት እሱ ነው። ኢቨን በደንብ እንኳን ደና ሰላምታ እንኳን ያደርሱ እንኳን አንዳንዶች ማ ሮጦ ሻንጣው ላይ ኑልባቸው ያለው ያረቡትቶ ለመሰብሰብ ከዛ ውጭ ሻንጣ ውስጥ መቼም ወርቃ ይታጭቅ ያረቡትቶ ነው አደለ። ያን ቡትቶ እንትን ለማለት ካልሆነ በስተቀር ሰላምታ እንኳን ደና ሰላምታ ማያደርሱ አብዛኞቹ ማለት ነው። የፈረደበት ቀይ አበባለ ወርወር ያደርጋሉ። ከዛ ሻንጣ ጋር ኑልባቸው ቪዲዮ ዩ አንድ አንድ ጊዜ አብዛኛው ቪዲዮ ላይ እንደዛ ነው የምታዩትና የፈለገ ወንድ ልጅ በምላሱ ቢደልሽ፣ የፈለገ ጥሩ ነኝ የሚልሽ የሆነ የጎደለ ጎን ይኖረዋል። ገባችሁ? ስለዛ ራሳችሁን ክብራችሁ መጠበቅ አለባችሁ። ተጎትተሽ እኮ ቤቴ ነው የመጣሽው እያለሽ ከሚኖር ይልቅ እኔ እኮ በክብር ነው ያገኘሁሽ ከቤተሰቦች ነው እኮ ያገኘሁሽ የሚልሽ አይነት ወንድ ልትሆኝ ይገባል። አፈቀርኩ ብላችሁ ሄዳችሁ ተጎትታችሁ ፍቅር ጥያቄ የምታቀርቡ እና ደግሞ ከኤርፖርት ከአየር መንገድ ወንድ ልጅ እንዲቀበላቸው የምታረጉ ልጆች ለእኔ በጣም የወረደ እንትን ያላችሁ ናቸው። በጣም ክብሬ ይቀንሳል። እኛ እኮ የአረብ ሀገር ልጆች እኮ እንደ ሻማ ቀልጣ ለሌሎች የምንኖር እኮ ነን። ለምንድን ነው እራሳችን ታዲያ ማስከበር ያቃተን? ሁልጊዜ ረጂ ነን፣ ሁልጊዜ ለነገሮች ወዳቂ ነን። አንዳንድ ጊዜ ራሳችንን ማዳመጥ አለብን። አንዳንድ ጊዜ ለራሳችን ጊዜ መስጠት አለብን። እኔ በጣም ነው የገረመኝ ሳየው ቪዲዮውን። ጭራሽ በስንት በምኔው በምኔው አንተን የመሰለ አፍቃሪ ምናምን ምናምን የሚል ደረጃ እንደደረሱ ገርሞኛል። ነው ወይንስ ቀድሞ ከዛችን ጋር እንደነበረ ያውሩ ነበረ፣ ይሄን ጥያቄ እንጂ እኔ በሶስት ወር ውስጥ በዚህ ልክ የሰውን ልጅ ልብ አቃለሁኝ ማለት ወይም ደግሞ የፍቅር ህይወት ይዛለሁ ማለት ከባድ ነው። በሶስት ወር በአራት ወር ውስጥ የፈለገ ተአምር ቢሆን እንደዚህ አይነት ልቤን የምሰጠው ሰው አገኛለሁ ብዬ አላስብም። ማለት ልባችሁን ሙሉ ለሙሉ መስጠት ማለት እራስን መስበር ነው። ይሄ ልጅ የሆነ ነገር ተፈጥሮ ቢለያት ይችል ክብሯንም አታ ማንነቷን አታ ኢቭን ገንዘሟንም ታጣለች ወደፊት። ምክንያቱም ያለ ነው አንድ ላይ ስትኖሩ መቼም አንተ ብቻ ወጫወጫ እኔ የለኝም ማለት አትችሉም። ሁሉ ነገር አታችሁ ደግሞ መለየት ማለት በጣም ይከብዳል። እና አንዳንድ ጊዜ ለራሳችሁ ክብር ይኑራችሁ፣ ለራሳችሁ ክብር ስጡ። ቆፍጠን ማለት ልመዱ። በቃ በጥቂቶች ብዙዎችን አታሰድቡ። የእውነት የምንነግራችሁ ተጎትታችሁ አትሄዱ። በክብር ከቤተሰቦቻችሁ ጋር ውጡ፣ ተመረቁ፣ ከእናት አባታችሁ ምርቃት ታገኙ። ትዳር እንኳን የሚሰምረው ከቤተሰብ ስትመረቁ በሃይማኖት አባቶች ስትመረቁ ነው። ትዳራችሁ ትዳር የሚሆነው በአሁኑ ሰዓት፣ እኮ ሰኞ ተዋውቀው ለሳምንቱ ሰኞ የሚፋቱት እኮ። ይሄ ነው ችግሩ። ሳይግባቡ ይጋባሉ፣ ሲግባቡ ይፋታሉ። በቃ ይሄ ትክክለኛ ነገር ነው። ምንም ማድረግ አልችልም። የተሰማኝን ነገር ነው የምነግራችሁ። ለማንኛውም ልዕልቴን በሶስተኛ ቀን ትናንት ስላየዋ በጣም ደስ ብሎኛል። ኔ ወደ ኔ ፋንዲሻ፣ ዛሬ በብሩኪ ቤት ወይም በፍቅርዬ ቤት አዲስ ነገር እንጠብቃለን። ያበደ ነገር ጠብቁ። እስከዛ ድረስ የኔን ቪዲዮ ሼር ሼር ሼር እያደረጋችሁ ቤተሰቡን ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ ሁኑላችሁ። ቻው